ሰላም ሰላም፣ ውድና የተከበራችሁ የፍርት ዩትዩብ ቻነል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ያው ሶሻል ሚዲያ ላይ ዛሬ በጣም እየተዘዋወረ ይገኛል ማለት ነው ሉላ ገዙ እንደታሰረች ነው አሁን ላይ እየሰማሁትኝ በጣም በጣም የሚያሳዝን ነገር ነው። ምክንያቱም እውነትን ነገር ስለተጋፈጠች ነው እስር ቤት እየታሰረችው ማለት ነው። እንዲሁም ከብርቱካን ጋር መታሰሯን እየተሰማ ነው። ሶሻል ሚዲያ ላይ እያየ ነው። ከቡርቴ ጋር ማለት ነው። ቡርቴ በጣም የምታሳዝን ልጅ ናት። እውነት ለመናገር በግማሽ ላይ ኢቢኤስ ለምን ቪዲዮውን ደለተው እየተባለ በፌስቡክም በቲክቶክም አይቻለሁም ማለት ነው። እንግዲህ ደግሞ እዚጋ እውነቱን ተጋፍጣለች ና ታስራለች እየተባለ ይገኛል ማለት ነው። ብርቴን የቆንጆ እግዚአብሔር አምላክ ኃይልና ብርታቱን እሱ ይስጥሽ። በጣም ነው እኔ ውስጤ ነው የተሰበረው። ስትናገር ሳያት ቲቆ እስኪ ይች ልጅ ምን ሆና ነው ብዬ ነው ገብቼ ሳዳምጥ የነበረው ማለት ነው። ብቻ ፈጣሪ ካንቺ ጋር ይሁን። በእውነት በጣም ያሟል። በጣም ከባድ ነው። በጣም ማለት ነው። በጣም በጣም እና ቤተሰቦች፣ እውነት ለመናገር ብዙዎቻችሁ በጣም አዝናችኋል። የሰው ልጅ ከተደፈረ በኋላ ማህጸኗን መበሳሳት ምን ማለት እንጃ። ከምን አይነት ፍጡር እንደተፈጠሩ እኔም ማቀው ነገር የለኝም። እህት የላቸውም ወይ እናት? ከሴት ማህፀን ወጥተው እንደዚህ የሚያደርግ ትውልድ። አረ ወዴት ነው ግን እያመራን ያለ ነው? ጌታን፣ ወዴት ነው ይሄርን ያለ ነው? በስማ እኔ በጣም ነው የገረመኝ። በጣም ማለት ነው። የሰው ልጅ ቆይ ምንድን ነው እያስ እያደረግን ያለ ነው? አረ ተው በእናታችሁ ተው።